እንደዚህ እግር ባይኖር መሄጃ ደህና ነኝ። አሁን አላለሁ ኢንስታግራሜ ፈቲ ነው የሚለው አቤት! ሶስት ቀን ሙሉ ሶስት ቀን ሙሉ ንፋለ እና ካገኘ ልክስ ነው ያደረገኝ። ጋይስታ እንዴ፣ ግድ ነው አለሁን ይወጣበት እንጂ። ጋይስ ታብታባርጉ፣ ታብታባርጉ፣ ታብታባርጉ። ጋይስ ፈርስት ጊፍት ደብል ታብታብ ደብሉ። እንተው እንኳን ጊፍተር የለም። በሉ ግን ዝም ብላችሁ ታብታባርጉት። ምናልባት እንደ ደብላ አይነት ተደብቆን ካላችሁ ስጡ። ተደብቃችሁ ቁጭ ያላችሁ ሰዎች ስጡ፣ ይታይላችሁ።

ፈረንጆች እንዴት መሰላቸው፣ በአሸነፈ ነው የሚጫወቱት። ያኛው ሁለት ሺህ ዘጠኝ መቶ ከሆነ ሶስት ሺህ ቶር ያኛው ሁለት ሺህ ስምንት መቶ ከገባ እሷ ሁለት ሺህ ዘጠኝ መቶ አድርጋ በቃ ወይን። ከዛ ብዬ በፈረንጅኛ አንቺ የጠፋሽ ሰው እንዴት ነሽ? በፈረንጅኛ ጀመርኩልሽ። እንግሊዝኛ መከራዬን መብላት ፓኒሽመንት ሰሪ ታውዘንድ ኦኬ። ከዛ አስቀጣችኝ አስቀጣችኝ እና

ታብታብ አድርጎ ወንድሜ ግሞ፣ በውስጥ መልስ። ለምን በውስጥ በጣም ብዙ ሰው እየጻፈልኝ ነው? እኔ አልመልስም። ሀጃ ካለ ሀጃችሁን ግጥም አድርጋችሁ ጻፉ፣ ሙሉ ሌላ ሰላም ሰላም ሳትሉ ማለት ነው። ለምን ሶስት ቻንስ ሚሴጅ ይሰጣችኋል። ሀጃችሁን ጻፉ። ሀጃችሁን የሚችለው ወይም ደግሞ የሚወክልኝ ወይም ደግሞ እኔ ማስፈልግበት አይነት ነገር ከሆነ አክሴብት ብዬ እመልሳለሁ። ወላ ከአምስት ሺህ ሰው በላይ ነው በውስጤት እንትን ያለው ሚሴጅ ያለው ታብታ አርጉ። ሀሳባችሁን ግን ጻፉልኝ ማለት ምናልባት እኮ ለእኔም ሊሆን ይችላል ለእኔ ጥቅም ሊሆን ይችላል እኮ፣ ግን ያንን ነገር ስንጽፉት ነው የምንረዳው። አሁን አንዳንድ ሰው የሆነ ነገር ይና ቀረብህ እንዴ የማያውቁት ባህ ምንድን ነው የሚሉት? የማያውቁት ሀገር አይናፍቅም አይፈት አይፈት ጠፋሻ፣ እረፍት ያስፈልጋል። እውነት ላይቭ ላይ እራሱ የለሽም እንዴ እንዴ

ወላይ ሰላሳ ደቂቃ አልገባሁም ግን ሶስት ሰዓት እንደተቀመጠ ሰው እያደረገኝ አንድ ሰዓት ሆነ ከገባ ላለች ወንድምሽ ነች ወንድምሽ ነች እንጫወታ ወይስ የምትሄጂበታል አንድ እንጫወት እና ያወርቻቸው እልወጣ ሳይሆን ኧረ ፈቲ ግን ለምንድን ነው ፈቲ ላይ ማያሳርፈኝ ነገሩ ሙክታር በግድ ነው ያገኘሁት። ደህና ነው። ተቀጥቅጬ ነው ያገኘሁት። እሱ ነው። አመሰግናለሁ። ደህና ነው። ጋይስ ትሪፕ ደብልደብልደብልደብልደብልደብልደብልደብልደብልደብል የተደበቀ ጊፍተር ውጣ የተደበቀ ጊፍተር ካለ ውጣ። ደብሉ ላይ ንቀው ታብቶፕ አድርጉ። አቤላ ነበር ታብቶፕ ሲያደርግ ነበር። ጄሪ አራን ያላደረግኩሽም ወይ ተሳድበሽ ነው? ወይም ባይሆን የማልፈልገውን ነገር ተናግረሽ ነው። ብቻ እንደዛ ካደረግኩ ማለት ነው እንጂ አላደረኩም። ይህ ታወቄሽ ነው ማድረግሽ። ኮሚንት ጽፈሽ ተሳድበሽ ወይስ የሆነ ነገር ብቻ እንደዛ አይነት ነገር ከሆነ ሚዩት አደርጋለሁ። ከዛ ግን ነው ሚዩት አላረጋለሁ። እኔ ኮሜንት አታነብም? ደግመሽ ጻፊ፣ አልገባልኝም። ቢገባልኝ አነበዋለሁ ግን አልገባም። እሺ፣ ንቴሪ የኔነት ሚዩት አላረጎች። እሺ፣ ምናልባት ሞድሬተር ሚዩት አርጎች ይሆናል። ቅርታ። ታፕ ታፕ አድርጉ ጋይስ። እስቲ አሁን አንድ አበባ እንፈትሻቸው። ስ አንድ አበባ የሚያጣ ሰው ከም እስካለ ይህቺ አንድ አበባ ካልተሞላችልኝ ወላሂ ወጥቼ ነው የምተኛው። አንድ አበባ ያለው ሰው አንድ አበባ፣ ወላሂ ወጥቼ ተኛለሁ። አንድ አበባ፣ አንድ አበባ፣ አንድ አበባ የሺ መሽሻ ያራዳለች። ምን አለ የምተኛበት ሰው መተኛ ላይችሉም።

ማን ያለው ግላፍ ተለቅቆልህ ነው እንደዚያ ያልከው? ምንድን አይደለም፣ ከሸወድኳቸው ይሄ ነው። ሲመሌ ኦሮሞ ፋሚሊ ቁሻ አድርጊ እስኪ ቢያንስ አበባ እንኳን ሰላም እንቀበልሽ። ዝም ብለሽ ቴንክ ዩ ዝም ብላችሁ ጋይ ሌብል ያላችሁ ሰዎች አበባ እንኳን ሰጣችሁ፣ መርቁ ቤቱ እንዲህ ዝም ብላችሁ አይደብርም

ሰው እየሰለመ ነው። እኔ እዚህ ታፕታፕ ላለው ብራዘር እዚህ ሰው ያሰልማል ወንድሜ ና የሚያሰልመው። ለዛም በእንግሊዝኛ እኮ በእንግሊዝኛ ከሌሊቱ ስድስት ሰዓት ግን ምን ነው በዚህ አጋጣሚ ጋይስ አላገባም፣ ወላሂ አላገባም። ጋይስ አላገባም እና እኔ ጨርሰዋለሁ። እናንተ ብቻ አለሁ በሉ፣ እኔ ጨርሰዋለሁ። ሚን ኢክራም ይሄ እንዴ?